ሰላም ዲናችሁ የጽጌ ሮያል ቤተሰቦች፣ እንኳን እንደዚህ ቻናል በሰላም መጣችሁ። እንግዲህ ትናንትና ፍቅረኛ ኒፋባ ማድረግ ከጀመርኩ በኋላ በጣም ብዙ ያልጠበቅኳቸው ነገሮች ተፈጥረዋል። አልጠበቅኳቸውም ነበረ እነዛን ነገሮች ኦዲንስ ፊድባክ አንጻር ብዙ ነገሮችን ጠብቄ ነበረ፣ መጥፎ ነገሮችም ማለት ነው። ነገር ግን ለሰጣችሁኝ ምላሽ በጣም በጣም አድርጌ አመሰግናለሁ እና የበለጠ ደስተኛ እንድሆንበት ባለኝ ነገር እንድኮራና እንድደሰት ነው ያደረጋችሁ ለመናገር እና በጣም ኮርቼ ባቸዋለሁ ቤተሰቦች፣ በጣም ነው የማመሰግነው። እና ያው እንግዲህ ትናንትና ዳኒ ሲያይ ይህንን ብዙ ተረብሾ ነበረ። እውነት ለመናገር እንደሚረብሽ አልጠበቅኩም ነበር፣ ይረብሻል ብዬ አላሰብኩም ነበር። ምክንያቱም አንዳንዴ ማመን ያለብንን ነገር ማመን ስላለብን ማለት ነው። እና ዛሬ እንግዲህ በአበባ እንደዚህ ሽቁጥቁጥ ብዬ ኬክ አድርጌ ወይም አድርጌ እና ደግሞ በተወሰነ መልኩ ደግሞ ሻማ አደረግኩኝ። ብዙም አልተዘጋጁበትም ስለመናገር ብዘጋጁበት ኖሮ ከዚህ የበለጠ መዘጋጀት ትችላለሁ። እና ደግሞ ኔክስት ታይም ደግሞ ከዚህ የበለጠ ዝግጅት አድርጌ እንደምንገባበት ተስፋ አደርጋለሁ። ይህ ሁሉ ነገር እንግዲህ ያዘጋጀውት ለበፂ ነው፣ ለፍቅረኛ ማለት ነው። ኬክ ብንቆርስ ይህንን ደስታችንን በተመለከተ ኬክ ብንቆርስ ወይም ብንጠጣ ብዬ አስቤያለሁ እና ደግሞ ያው ተንኮል ብላችሁ እንዳታስቡት ጀስት እንዲያውቀው ያህል ደግሞ ዳኒን ቤትና እና እናወራለን ብየዋለሁ። በፂንም ጠርቸዋለሁ፣ ዳኒንም ጠርቸዋለሁ። ስለዚህ ኬክ ስንቆርስ አይኑ እያየ ኬክ ስንቆርስ ምንም ነገር ካልመሰለው ይሄ ልጅ የምርም ታውሯል ማለት ነው። ዳኒ ይመስለኛል። እንግዲህ እኔና ፅጌ አብረን መሆናችንን ይፋ በማድረጋችን ያው ትናንትና በተፈጠረው ነገር፣ ቀለል ባለ ሁኔታ አልነበረም ይፋ ማድረግ የነበረብን ትልቅ ፕሮግራም አዘጋጅተን ነበረ ይፋ ማድረግ የነበረብን ግን ደግሞ ያው እንግዲህ አልተፈቀደልን ይሆናል በትልቁ ፕሮግራም ማዘጋጀት። አሁን ግን ያው በመጠኑ ይሁን ነገር አድርገናል ማለት ነው። ስለዚህ ዛሬ እኔና ከፅጌ ጋር ሆነን ኬክና ወይናችንን ስንጎነጭ ዳኒ ምን አይነት ፊድባክ እንደሚኖረው ማየት ፈልጋለሁ። እሱ ብቻ ሳይሆን በቃ ዳኒ ከዚህም በኋላ እንዲቆርጥለት ስለምፈልግ ከዚህም በኋላ የኔና የሱ ነገር መዝለቅ ስለሌለበት መሄድም ስለማይችል በማስረጃ አንዳንዴ በጆሮአችሁ የምሰሙትን ነገር አታም እንደ እንትን ሆኖ እንደ ምንድን ነው እንደ ተፈጥሮ ሆኖ ማያምን ሰው አለ። ስለዚህ ሞር ደግሞ እስቲ አይቶ ምንሌል ይችላል የሚለውን ነገር እሱም እንዲቆርጥለት፣ ለምን እኔን እንዳያስብ ከዚህም በኋላ እኔን እንዳያስጨንቀኝ አይቶ ራሱ መወሰን ያለበትን ነገር ይወስናል ማለት ነው። ስለዚህ ፅጌን እንጠብቀዋለን ትንሽ ወይ ዳኒ ወይ ፅጌ፣ በርግጠኝነት ፅጌ ነው ቶሎ የሚመጣው ምክንያቱም

ምን አትወደድ? እውነት በጣም ያምራል ይሄ ወንዲ ይመጣልና ብቻ? አህ ምን አንተ ብቻ? ሌላ ሰው ይመጣል እንዴ? ኦኔ እ ያው እንግዲህ ይሄንን ፕሮግራም ያዘጋጀሁት እኔና አንተ ነው እና ያው በጣም ብዙ ሰው ደግሞ የናንተን ነገር ተቀብሎታል እና በጣም ደስ ብሎኛል። ነው እያየሁ ነበር ኮመንት እያየሁ ነበር፣ ምን ተሰማህ? ሚ ላስ ከመደሰት ውጭ ከዛ የዘለ ነገር ይፋ ማድረጋችንን ምክንያት ማድረግ ያው ብቻ ደስ የሚል ስሜት ነው የተሰማኝ። ምናምን ህዝቡም ስላወቀ ደስ ብለዋል። ፋሚሊ ምን አረግ ደስተኛ ናቸው። እውነት ለመናገር ከዛም በፊት ያው ተነጋግረን ስለነበር ደስተኛ ነበሩ። ይፋ ማድረጋችን ምናምን፣ ምንም እነሱ የፈጠረ ነገር ምንም የፈጠረ ነገር የለም። እውነት በእውነት ነው የሚልሽ። ደስ ይላል። በነገራችሁ ላይ ብዙ ንግግር ላይ ጎበዝ አይደለም። ማለት ያው ያፍራል ምናምን፣ ግን እኔ እንደምንም ብዬ አስለምደዋለሁ። ያው እኔ ምላሳም ስለው፣ ግን ያስለምደለው እና እነሽ ቆይታ እንዴት ነበረ? መሆን አልነበረበት። ጭራሽ ጭራሽ መድከም ጀመርክ። ኧረ ጌታዊ ዋቁ ዘሌ

ሰላም፣ ሰላም። አዎ ኬክ እንቆርሳለን፣ ግን ከዛ በፊት ምን መሰለክ፣ ይሄን ነገር ሰው ሲያየው ቪዲዮ ላይ ምናምን ያው ሪስክ ወስደን ነው የምንፖስተው፣ አይደለ? አንተ ፋሚሊ ጋ ምኔ፣ ፋሚሊ ጋ ብዙ ነገር ሊፈጠር ይችላል፣ ጓደኞቼ ጋ ምናምን ሪስክ ወስደን ነው የምናደርገው ይሄንን ነገር። ግን ይሄ ነገር ብዙ ያልተዋጠላቸው ሰዎች አሉ። ለምሳሌ ዳኒ ዛሬ ቤት ቀጥሬዋለሁ እዚህ እንዲመጣ ማለት ነው። ለምን በቃ ማየት አለበት? ሁሉንም ነገር ምን ያህል እንደምንዋደድ ምን ያህል ነገሩ ዘለቄታ እንዳለው በቃ ይሄንን ፕሮግራም ማየት አለበት። እሱን ለማሳመን ስለ እኛን ጊዜ መሻማት አይሆንበትም፣ ቶሎ እንዲወጣ እናደርገዋለንና ስለዚህ ያው ትንሽ እንጠብቀዋለን፣ ወይናችን ይጠጣል።

ወያታ አታብረው አታብረው አሪፍ ጊዜ እያሳለፈ ነበር። ፕሊስ ዳኒ እንደምታየው አበባ፣ ሻማ ወይም ጥሩ ጊዜ እያሳልፍ መጣ ፌክ ምናምን ይሄ ደግሞ ሻማ ምናምን አደረኩኝ። ማ ወይ ነው። እና ይሄን ከጨርስኩ በኋላ ነበር እናወራለን የተባባልነው። ቶሎ መጣጫጫሽ ነው ነበር በቃ እንኳን ሰማኛለህ መቀበል ይፈልግ አልመሰለኝም። ማመን የምትፈልግ ከሆነ በጣም በቂ ነገር አለ እዚህ ጋ ምን ነው አንተ እንድትቀበል እንድታመን የሚያደረግ ነገር ምንድን ነው እሱ? አሁን አንድ ላይ እንደሆነን ከአንተ ጋር ያላት ነገር እንዳበቃ ሲጀምር፣ አንተ ደስ እ እኔ እሱ አይመጥነኝ። አንተ ከኔ በምን ተሽለ ነው?

ፍቅረኛሽ? አይደለም ፅጌ። ነው ፍቅረኛሽ? አይደለም ይሄ። ፍቅረኛሽ ነው። አይችልም። በስርዓቱ ፈጥቶ ማውራትም ነው ሲያስጠላ። ሲያወራ አብረን ስላለን ይሄ ሁሉ ነገር ስለተፈጠረ በጣም ደስተኛ ነኝ።

የማ ቤት ማን ማን አንተ የዚህ ቤት ባለቤት ያደረገ ልህ ዳንኤል በስጌ ቆይ አንድ ተረጋጉ ተረጋጉ እባክህ ቁጭ በያት መነጋገር ያለብን ነገር እንነጋገር ቁጭ በያት እባክህ እኔ እኮ የማደርግ ያለብኝ

ስማኝ ስማኝ ስማኝ እኔ ላይ እኔ ላይ ለዚህ ማድረጋችን፣ እኔ አስቀምጠሽ ከሌላ ወንድ ጋር ኬክ አትቆርሽም። እኔ አስቀምጠሽ ከሌላ ወንድ ጋር ወይን አትጠጭም። ስርዓት፣ ሄዳ እየታገስኩሽ ነው። ከዚህ በፊት ጊዜ አትፈታተኝ። እንደ ትልቅ ሰው እንኳን እንደ እድሜ ቁጭ ለመነጋገር ማይችል ሰው ጋር ነው ስማኝ ዳኒ፣ የትም አታቀኝ ዳኒ፣ አጉል እብሪት እና ትቢተን አስተነፍስላለሁ። ሌላ በቃ ፕሮግራሜን አበላሸው ቤቱን አበላሸው ምናምን ችግር የለውም ሁልጊዜ እንደዚህ አይነት ነገር መፍጠት ተወዳለ የምፈልገውን ነገር በሙሉ አክሰብት ማድረግ አትፈልግም ስለዚህ በጉልበት የበጣውኝ እንዴ ምን ላርገሽ ከዚህ በላይ የትኛው ዘመን ያለው

እኔ ከስር መሰረቱ አውቃታለሁ። አንተ ግን የትም አታውቃትም። ዳኒ በቃ ምን ትጥላ ምን ምን የትም ትንሽ በበቂ ሁኔታ እናም ደግሞ ከማንም ተቀበለው። ለእንዚያ አይነቱ ድንጋይ ማለት ነው ድንጋይ አላነሳም። እሺ አይነት ነው። ከማንም ዚህ ህፃን ጋር ከማንም ሰው ጋር በቃ ደግመሽ ከእንደዚህ ዓይነት ሰው ጋር እንዴት ነበር የነበርሽው? እንዴት ተሳለፋችሁት? ከዚህዎች እንደዚህ ነበር። ፅጌ ነው። እኔ እንኳን ትንሽ ክብር የለሽም። ቆይ ምን አደረኩ? እንደ እኔ እኮ አንቺን ብዬሽ ነው የመጣሁት። እዚህ ስመጣ እንደዚህ ዓይነት ነገር ይፈጠራሉ እያሉ ለማሰብ የመጣሁት እን አንቺን ብዬሽ አክብር ይዘን ብል ከማንም ጋር ታናንቂኛለሽ። እን ማናናቅ እኮ አይደለም፣ ማናናቅ ነው እንጂ ለራሱ ክብር የሌለው ወንድ እኮ ነው። እዚህ እንደ ቆይ ምንድነው ምንድነው ማለት እኔ እኔ ጥፋተኛ አዎ ጥፋተኛ ነሽ። ለምን በዚህ ወደስታችን ከመጣት አልነበረብሽም። እንደዚህ አዘጋሽና አዘጋጅች ከነበር ይጠብቅሽ። ለምንድነው ከማንም ጋር እዚህ እንድናወራ እንደጨቃጨቅ የምትፈቱ? እኔ እናንቺ የራሳችን ትሉ እና የተሻለ ጊዜ ማሳለፍ ይቻላል። ኤውል በጽ ኤውል እኔ ሌላ ነገር ለመፍጠር እየሞክርኩኝ አይደለም ወይም ደግሞ አንተን ለማናደር ሌላ ነገር ውስጥ ለመክተት እየፈለግኩኝ አይደለም። በቃ ተፈጠረ እንግዲህ መማረግ ይቻላል። ከዚህም በኋላ እንደዚህ አይነት ነገሮች እንዳይፈጠሩ በተቻለኝ አቅም እሞክራለሁ። ስልክ ያው ሌላ ነገር እንድታስቡ አልፈልግም። ማለት አሁን የተናገርኩት እኔ የወደድኩሽ አንቺ ሌላ ወደሽ መወደርሽ ገፍተሽ አንቺ ብትርቂውም ልቤ ይወድሻል። ተስፋ ቀን ወልዶልኝ አገኝሽ ይሆናል።